የቀነን አዱኛ አሟሟት ብዙዎችን እያነጋገረ ነው። አሁንም ድረስ የቀነን አዱኛ አባት በቆሰለ አንጀታቸው ይህንን መልእክት ለሕዝብ አስተላልፈዋል የልጄን እውነት አፈላልጉኝ የፍትህ አካላት ተከታትለው የልጄን ሐቋን ያውጡልኝ፣ ደሟን ያውጡልኝ፣ ደሟ እንደ ሀጫሉ ደም ፈሶ እንዳይቀር ሲሉ ተደምጠዋል። የወጣቷ ቀነኒ አዱኛ ሥርዓተ ቀብር ትላንትና በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽመዋል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱ ዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነን ያዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቋ ለሕክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረው ድምፃዊ አንዱ ዓለም ጎሳ በቁጥጥር ስር በማዋል ምርመራ እያከናወነ እንደሆነም አስረድቶ ነበር። ትናንት በቅድስት ስላሴ በተፈጸመ ስርዓተ ቀብሯ ላይ ፍቅረኛው አርቲስት አንዱ አለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቶ ነበር። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተም ማስተላልፈው መልእክት የልጄን እውነት አፋልጉኝ፣ እንደ ሀጫሉ ሞትም ተድበስብሱ አይቅርብኝ ብለዋል። እኔ ለማስተማር ነበር አቅፌ ያወጣዋት እንጂ እንዲህ እንድትጠፋብኝ አልነበረም። ሌላ የምለው የለም ሲሉ ተደምጠዋል። አባታቱ አዱኛ ዋቆ እኔ ቀነኔን የማውቃት እጅግ ታታሪ ስራ የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግር ተበድራ እንኳን የምትሰጥ እንጂ ከእሷ ይህ አይጠበቅም በማለት በልጃቸው እልፈት መሪር ሀዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሀቋን ያውጡ ነው ምለው፣ ደሟን ያውጡልኝ ነው። ሌላ ምንም የምለው የለኝም ብለዋል። ደነን ያዱኛ የፊታችን ቅዳሜ ስድስተኛ ዓመት ልደቷን ለማክበር ስትዘጋጅ ነበር ህይወቷ ያለፈው።